በመጨረሻም ሀና ባየችው ነገር ግራ ገብቷታል። ለምን፣ እንዴት የሚል ጥያቄ ፈጥሮባታል። ምክንያቱም ወይዘሮ ባዩሽ እና እርግብን አብረው ቁመው እያወሩ ስለነበረ ይህንን ፓርት ግን ሰላም አይታ ቢሆን ሰላም እንግዲህ ወይዘሮ ባዩሽና እርግብ የሆነ ተንኮል እንዳሰቡ ትገምት ነበረ። ሲቀጥል ወይዘሮ ባዩሽ የወይዘሮ ሜላትን ሀብትና ንብረት ለመውሰድ ስትል ብዙ ርቀትን ተጉዛለች። ግን ደግሞ አይሳካላትም። መቼም ቢሆን ሊሳካላት አይችልም። ምክንያቱም እንግዲህ ዛሬ የዲኤንኤ ምርመራ ይደረጋል። ዲኤንኤ ምርመራው ምናልባትም ወይዘሮ ባዩሽ ያው እንደለመዱት ገንዘብ ከፍለው የዲኤንኤ ምርመራውን ሊቀይሩት ይችላሉ። በአሁኑ የወይዘሮ ሜላት ልጅ ልትሆን የምትችለው እርግብ ናት። ለምን መሰላችሁ? አሁን ላይ ምርመራው ሀና ልጅነቷን ካረጋገጠች ድራማው አይረዝምም። ገብቷቸዋል። ስለዚህ በአሁኑ ያው ወይዘሮ ባዩሽ ተቀይረውና እርግብ የእነሱ ቤት ልጅ ትሆናለች። ከዛም በኋላ ደግሞ ወይዘሮ ሜላት እንግዲህ ሀናን ቤቴን ልበጠብጥ ነው የመጣችሁ? በማለት ከቤት ስለምታባረራት፣ ሀናን በተፈጠረው ነገር በጣም ስለምትናደድ እንግዲህ ለአባቷ ሁሉንም ነገር ትነግረዋለች። ከዛ በኋላ አባቷም ሆነ አሴር እንዴት ማነው ፎቶን የወሰደው? በማለት በሚያደርጉት ምርመራ እንግዲህ አሴር ጓደኛውን አንቆ ሲጠይቀው አዎ ይሄን ያህል ብር ከፍለው መስቀልና ፎቶ ወስጄ ሰጥቻቸዋለሁ ሲል የዛኔ ነው እንግዲህ የሀና ልጅነት ሊረጋገጥ የሚችለው እናም አሁን ላይ እንግዲህ በጣም ከባድ ነው። ኖላዊ ድራማን የምትወዱ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉ። ሃና እንግዲህ በተፈጠረው ነገር ጠንካራና ጎበዙና ድል ለሃና እያልን ወይዘሮ ባዩሽና እርግብ ደግሞ ያቀዱት እቅድ እንዳይሳካላቸው እኔ ምኞቴ ነው። እና ውድ ቤተሰቦቼ ለማንኛውም የዛሬው ኖላዊ ድራማ አስራ አንድ ሰዓት እስከሚደርስ እንግዲህ ብዙዎቻችን በጉጉት የምንጠብቀው ከቀን ወደ ቀን አጓጊ ልባንጠልጣይ የሆነ ቆንጆ ድራማ ሆኗ ማለት ነው። ቤተሰብ ለማንኛውም ዛሬ ማታ የሚመጡ ይሆናል። ግን እናንተስ ምን ትላላችሁ? እኔ የዛሬው ውጤት አሸናፊ የምትሆነው እርግብ ናት ብዬ ነው የማስበው። እንግዲህ የእናንተን ደግሞ ትላይ አስቀምጡ ማለት ነው። እና ውድ ቤተሰቦቼ ለነበረን ጊዜ አመሰግናለሁ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ግን ደግሞ ሰላምና ምናሴም ሀናን በጣም ስለሚወዷት እንዲሁም ደግሞ አባትየው አሁን እየመጣው ልጄ ሀና ናት እያለ ስለሆነ በውጤቱ ብዙም ደስተኛ ላይሆኑ ይችላሉ። ግን ደግሞ ያው ወይዘሮ ባዩሽ ስለሆነች ይህንን ነገር የምታደርገው የገንዘብ ሀብት ታገኛለሁ ብላ ስለሆነ ግን ደግሞ ያው የሰው ገንዘብ እንደተመኘኝ ትቀራለች እንጂ መችም ልትበላ አትችልም። ለማንኛውም እንግዲህ ዛሬ ማታ የምናየው ይሆናል። እንግዲህ እናንተስ ሀሳባችሁን በኮሜንት አስቀምጡልኝ። የሆነ ሀና አሸናፊ አይደለችም የምትሉ ኮሜንት ላይ አስቀምጡልኝ።